ኮመንታተሮች በቃ በጣም በእውነት እንጃ እንደምላችሁ አላቅም። የኔ ውዶች በጣም ወዳችኋለሁ። ለካ ለካ እንዲህ ነኝ በቃ ሰው በቃ እንጃ እንደምላችሁ አላቅም። ቴንክ ሶ ማች ሁላችሁንም ማለት ነው እና አበረታቱኝ። እሺ፣ አበረታቱኝ በጣም አፍሮነታቸው ነታቸው ያስፈልገኛል። አይዞች እንድትሉኝ እፈልጋለሁ። በርች እንድትሉኝ እፈልጋለሁ። የእኔ ወዶች፣ ሰብስክራይብ እንደራረግ፣ አብረን እንደግ፣ አብረን እንለወጥ። በተለይ በስደት አለም ያላችሁም ይሁን በሀገር ውስጥ ያላችሁም ሚሆኑ በቅጥር ውስጥ ያላችሁትና ወንድሞች ይህን ስራ አብረን በመስራት አብረን ተለውጠን ከስደት ከቅጥር ህይወት ወጥተን የራሳችንን ስራ መስራት እንችላለን ማለት ነው። ስለዚህ ሰብስክራይብ እንደራረግ፣ ላይክ እንደራረግ አብረን እንደግ እላችኋለሁኝ። እኔን ሳብስክራይብ ያደረገ ሰው በታማኝነት እኔ ቃል ገብቻለሁ ለራሴ ዩቱቡ ገብቼ ሳብስክራይብ አድርጌ ኮሜንት ጽፌ ነው የምወጣ። ምክንያቱም ይህኔ የቤተሰብ ሆነ ወይም ቤተሰብ የእሱ ቤተሰብ መሆን ስለምንፈልግ ማለት ነው። ስለዚህ ይህን የምላችሁ ውዶቼ፣ ወንድሞቼ አብረን እንደግ፣ አብረን እንለወጥ፣ አብረን እንስራ። አብረን ሰርተን ደግሞ እኛም ብቻ ሳይሆን ቤተሰቦቻችን፣ ሀገራችን እንለውጣለን። የኛ መለወጥ የሀገር ለውጥ ስለሆነ ማለት ነው። እና በጣም አመሰግናቸዋለሁ ያው አለሁ አልጠፋሁም፣ ለማለት ያህል ነው። አለሁኝ ደህና ነኝ። በጣም ቢዚ አድርገውኛለሁ። በጣም ቪዲዮ መስራት አልቻልኩም። እንደዚህ ራሱ ለአምስት ደቂቃ ለአስር ደቂቃ ራሱ አብሬያችሁ መቆየት አልቻልኩም። በጣም ቢዚ አድርገውኛል። አሁን ራሱ ጸጉሬን ታጥቤ ሻወሮ ስቼ ከዛ ልጎነኩን ቁጭ እንዳልኩ ሰላም ልበላችሁ ቤተሰቦችን ብዬ ነው እንጂ ምንም በቃ በጣም ከባድ ነው። እግዚአብሔር ይመስገን ግን ትንሽ ነው የቀረኝ ጨርሻ፣ ለውዶቼ በሰፊው መድረክ እንገናኛለን። እስከዛው ድረስ ው እስከዛው ድረስ አላችሁም ው እስከዛ ድረስ እንደዚህ ያለው ለማለት ቢዲ ሰራላችኋለሁ። አብሮታችሁ አይለየኝ። ይወዳችኋለሁ። መልካም ዩቱቤን ሰብስክራይብ አድርጉልኝ። ይወዳችኋለሁ፣ ስለምታረጉልኝ ቴንክ ሶማች ባይ